ተሰብያለ ጌታ የተወሰደውን አለ ተሰብ ያነቃ ዘንዶ ታረደ። ፋሚሊ ላይ የተቀመጠ እርግማ ተሰበረ። ሁለት ወንዛው ወዳንተ መጣ። የበረከትን ደጅ ነቀልኩ። በቃ ሞታለሁ፣ ሊገለኝ ነው ይሄ በሽታ በዚህ ወር። በቃ ነው ተስፋ ቆርጫለሁ። ትልልቅ ቢዝነስ የቆመበት ሰው አየሁ። ሁለት የእኔ ነው ነው። አንድ የሚታገልሽ የመናፍስት አሰራር አለ በዘር ሐረግ ውስጥ ያለ ሁለት ነው በእናጢ ዘረ ሐረግ ውስጥ ያለ የመናፍስት አሰራር ነው። እውነት ነው መናገር ስላቃተኝ ነው።

ቤተሰብ ያነቀ ዘንዶ ታረደ! ፋሚሊ ላይ የተቀመጠ እርግማ ተሰበረ

በአጭር ጊዜ ባለጠጋ ሲሆን፣ አየ ባርቃለሁ አለ። ፋሚሊ አየሁ፣ ቤተሰብ አየሁ፣ ወንድሞች አየሁ። አንተ ለነሱ በረከት። አሜን፣ አሌሉያ። ኢየሱስ በቃ ሞት አለው። ሊገለኝ ነው ይሄ በሽታ። መቼ ነው ይሄ በሽታ ይገለኛል? በቃ ረጅም ድሜ የለኝም ያልከው በዚህ ወር በቃ እኔ ተስፋ ቆርጫለሁ። ምን አልክ? በቃ እኔ እንደማልድንና እንደምሞሰማቀው ና ና፣ ከዚህ ቀን በኋላ አምህ አሜን፣ ፈውስ ያልፋለሁ። አሜን፣ እጅን ዘርጋ፣ ተፈውሶ ነው የሚሄደው አሜን። ጌታ በኢየሱስ ናዝሬቱ፣ ጌታ በኢየሱስ ናዝሬቱ፣ ጌታ በኢየሱስ

በስፋት ተፈውሳል። አሜን። ናና ምስክር ባለቤት ናት። የምትታመመው እኔ ከክፍለ ሀገር ነው የመጣሁት። ማታ የሚጥል በሽታ አለባትና ማታ ተነስቶ ሊገላይ ነበር። አንተ በለልህበት አለች ደውላ። እናነቢዩ ሄኖክ ግርማ ገብተህ አስጸልዬ ይዘነብላኛል። እኔ እየወረደብኝ ያለውን የትንቢት መንፈስ አውቀዋል። እግዚአብሔር የስቃይ ዘመን አበቃ ይለኝ፣ የምትሰቃዩበት ዘመን አለቀ ይለኝ፣ ሰይጣን እናንተ ላይ የቀለደበት ዘመን አለቀ ይለኝ። መታሁት። ሁለት ትልልቅ ቢዝነስ የቆመበት ሰው አየሁ። ሁለት ትልልቅ ትልልቅ ስራ ሁለት ስታክ አድርጎ የቆመበት ሰው አየሁ። ሁለቱም ቆመው ምንድን ነው? እናት ትምህርት ቤት የተዘጋ የእኔ ነው። ሁለት ነው፣ ሁለት ቦታ ላይ ለጥቦታ ላይ የተዘጋ አንዱ በ2012 አንዱ በዚህ አመት የተዘጋ። ጌታ ሆይ ሁለቱንም አሁን እግዚአብሔር ይከፍተዋል። የዘጋብሽን እጁ ሰብሬዋለሁ። አማለ ፈዳ ሁለቱንም የዘጋውን እጁ ሰብረዋል። ጠላቶችሽ አሁን ይበተኑ፣ ከዙሪያሽ ይበተኑ። ያንቺን በረከት የዘጋውን ሰበርኩት። ሁለቱም ተከፈተ። ይሁን አለ ተከናወኝ። መንገዳችሁ ላይ የተጋደመ ዘንዶ ታረደ፣ ታረደ። ምንድን ነው ጫማ ማምረቻ ነበረኝ፣ እሱን ጫማ ማምረቻ ተዘጋ። መሸጫም ነበረኝ፣ ሁለት ተዘጋ። አሁን ሁለት ነው ያም እንዳለ አይቆጠርም። በጣም እንትን ሆኖብኛል። ከፈትኩት በኢየሱስ። በበረከቱ ላይ የተጋደመ ዘንዶ አረድኩኝ። ልቀቅለት ቦታ ይሁን አለ ሆነ። የስራ በር ተዘግቶብኝ ነው አሁን ይከፈታ። አሜን። በክርስቶስ ኢየሱስ ስም አሁን ተከፈተ። አሜን። ነቅያ አለሁደች አሜንለመ አሁን ትናገረኛለህ ብዬ ስልኬን ሪከርድ እያደረኩ ነበር። አሁን ትናገረኛለህ ታስነሳኛለህ ብዬ ስልኬን ሪከርድ እያደረኩ ነበር። ለትንቢት ፖዚሽን ማድረግ ማለት ራስን ማመቻቸም ማለት። ከእንቅልፍ እየቀሰቀስኩ አልተነብይብን ነማና በጣም ጭንገፋ ይታገልሻል። የጀመርሽው ነገር ሁሉ ፌላሪቲ የመታ ሲመታው ባየሁኝ ብዙ ነገር ነው የሚበላሽብሽ። ና ጎበዝነሽ ደፋርነሽ ሰው ያልጀመራቸው ነገሮች ትጀምሪያለሽ። ሰው ይገረምብሻል። ስለ ጉብዝና ሻወራል፣ ግን ይጨነግፋል፣ ይበላሻል። እውነት ነው። ጥያቄ ይሆንብሻል። ከማን አንሳለሁ? እኔ ብበልጥ እንጂ አላንስም እላለሁ ሁሌ። እውነት ነው ደግሞ። ጎበዝ ነች፣ ጀግና ነች። አንድ የሚታገልሽ የመናፍስት አሰራር አለ፣ በዘር ሐረግ ውስጥ ያለ። እውነት ነው። በመንፈሴ እናትሽና ያለው በእናትሽ ዘረ ሐረግ ውስጥ ያለ የመናፍስት አሰራር ነው። መናገር ስላቃተኝ ነው። እውነት ልናገራ የማይወዳችሁ አሁን ይደርቃል፣ አሜን። በረከታችሁን የማይፈልግ አሁን ይደርቃል፣ አሜን። በሕይወት ዘመናችሁ ላይ እንቅፋት የሚሠራ ሰዋል። እንዳታገቡ፣ እንዳትወልዱ፣ እንዳይሳካላችሁ፣ ባለ ሀብት እንዳትሆኑ፣ እንዳትባረኩ አይሁንላት እያለ አይሁንለት እያለ በየጠንቋይ በየአስማተኛ በየደጋሚ ቤቱ የሄደ እንቅፋት የሚያስቀምጥባችሁ ዛሬ እኔ እንቅፋት አስቀመጥኩበት ምልክት ልንገራችሁ ታልፏቸዋላችሁ ወደ ኋላ እንኳን ለያቸው ብትል በጣም ሩቅ ስለምትሄድ አታያቸው እለ አለው በድግምት የታሰሩ አሁን ይፈቱ ከዚህ ቀን በኋላ

ብቻውን አይደለም የሮጠው፣ የሆነ የገፈተረው እጅ አለ አይደል? ከዚህ በኋላ በአቅማችሁ በችሎታችሁ ብቻ አለ፣ የሆነ እጅ ገፋችኋል። በተደናቀፋችሁበት ዘመን ፈንታ፣ በተደናቀፋችሁበት ዘመን ፈንታ፣ በቆማችሁበት ዘመን ፈንታ የሚገፋ እጅ መጣ። ሀዲካታ ሪቫዲያላካ ከባድ ፍጥነት እያየ እያየሁኝ ነው ባድ ፍጥነት እያዩ ዳሊካባ በቆማችሁበት ፈንታ በተጠለፋችሁበት ፈንታ በቆማችሁበት ፈንታ በታመማችሁበት ፈንታ የሚያሯሩጥ እጅ መጣብሽ። በቀላለኋ አለኝ ጌታ አፈጥንሽና በቀላለኋ ይሁን አለ ውሰጅ ይሄን ኃይል